የኢትዮጵያ ብሔራዊ ቡድን ተጫዋቾች ከስድስት ለአንድ የጅቡቲ ድሉ በኋላ አስተያየቶቻቸውን ለኢትዮጵያ ሕዝብ ልከዋል። አቡበከር ናስር ከረጅም ጊዜ በኋላ ጎል በማስቆጠሬ ተደስቻለሁ ሲል ሲናገር ህዝባችንን በትንሹም ቢሆን ክሰናል ሲል በረከት ደስታ አስተያየቱን ሰጥቷል። የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ፣ ላይክና ሼር በማድረግ ለሌሎች እንዲዳረስም አድርጉ። በዚህ የስድስት ለአንድ ውጤት ላይ ኢትዮጵያውያኑ ሁለት ተጫዋቾች ሀትሪክ መስራት ችለዋል። ኢትዮጵያ የመጀመሪያ ጨዋታዋን 1940 ነበር ያደረገችው። በ1946 ዓ ምት ኢትዮጵያ ጅቡቲን አስር ለባዶ በሆነ በወዳጅነት ጨዋታ በማሸነፍ ታሪክ መዝግባ እንደነበረ ይታወሳል። በ77 ዓመታት ታሪክ ውስጥ ኢትዮጵያ በጅቡቲ ላይ ፍጹም የበላይነት አላት። የኢትዮጵያ ብሔራዊ ቡድን ሁለት ተጫዋቾች በአንድ ጨዋታ ሶስት ጎል በማስቆጠር ሁለት ተጫዋቾች ሀትሪክ በመስራት ታሪክ አስመዝግበው መውጣት ችለዋል። በፊፋ የሀገራት የደረጃ ሰንጠረዥ 191ኛ ላይ የምትገኘው ጅቡቲ በአንድ ነጥብ በዚህ ምድብ ግርጌ ላይ ተቀምጣለች። ሁለቱ ሀገራት በተገናኙበት 18 ጨዋታ ኢትዮጵያ ለ16ተኛ ጊዜ ስታሸንፍ፣ ጅቡቲ ግን አ አንዱንም ማሸነፍ ሳትችል ነበር የወጣችው። በዚህ ጨዋታ ሀትሪክ መስራት የቻለው አቡበከር ናስር ውጤት ከሌለ መተቸት ያለ ነገር ነው፣ በአግባቡ ብንተች የሚል ሀሳቡን አጋርቷል። ከዓመታት በኋላ ወደ ብሔራዊ ቡድኑ በመመለስ ሀትሪክ የሰራው አቡበከር ናስር ግብ በማስቆጠሩ መደሰቱን ከጨዋታው በኋላ ገልጿል። ከረጅም ጊዜ በኋላ ጎል በማስቆጠሬ ለእኔ ትልቅ ደስታ ነው ያለው አቡበከር ናስር ምክንያቱም ጨዋታ ካደረግኩኝ ከሁለት ዓመት በላይ ላይ ሆኖኛል፣ ሲል ነው የተናገረው። አቡበከር አክሎም የዛሬው ሀትሪክ ለቀጣይም ትልቅ መነሳሻ ይሆነኛል፣ ሲል በቀጣይ የቀድሞ አቋሙን የበለጠ አሻሽሎ መቅረብ እንደሚፈልግ ገልጿል። ጨዋታው ጥሩ ነበር፣ ውጤቱም በጣም ያስፈልገን ነበር፣ ሲል አቡበከር ናስር ስለ ቡድኑ የስድስት ለአንድ ድል ተናግሯል። አሁን ላይ ስላለበት የጤና ሁኔታ የተነሳለት ጥያቄ አቡበከር ናስር ሲመልስ አሪፍ ነኝ፣ ምንም አልልም የሚል ምላሹን የሰጠው የሚቀርቡብን ትችቶች አግባብ ባለው መልኩ ቢሆኑ ጥሩ ነበር። ውጤት ከሌለ መተቸት ያለ ነገር ነው። በአግባቡ ግን ብንተች የሚል ሀሳቡን አቡበከር ናስር አጋርቷል። ሌላኛው ዋሊያዎቹ ጅቡቲን በሰፊ ጎል በረቱበት ጨዋታ ሀትሪክ የሰራው በረከት ደስታ አላማቸው በቀጣይ ቀሪ አራት ጨዋታዎች ማሸነፍ መሆኑን ገልጿል። በዛሬው ድል የኢትዮጵያ ሕዝብ ብዙም ባይሆን በትንሹ ክሰናል ብለን እናስባለን ሲል በረከት ደስታ ከድሉ በኋላ ተናግረዋል። በጨዋታው ሀትሪክ የሰራው በረከት ደስታ ጨዋታው ጥሩ ነበር፣ ሁላችንም ከባለፈው ሽንፈት በመማር ያለንን በመስጠት ለድል በቅተናል ሲል ተደምጧል። ከግቦቹ መቆጠር በኋላ ስላሳዩት የደስታ አገላለጽ እያነሳው በረከት ደስታ የቡድን አጋራችንን ለማስደሰት ነው ይህንን ያደረግነው ሲል ገልጿል። ተሳክቶልን ጓደኛችንንም አስደስተኗል። እሱም ሰውነቱ ምን አይነት እንደሆነ በመጨረሻ አሳያለሁ እንዳለው አሳይቷል ሲል በረከት ደስታ ተናግሯል። በቀጣይ አራቱን ቀሪ የዓለም ዋንጫ ማጣሪያ ጨዋታዎች ከእግዚአብሔርና የኢትዮጵያ ህዝብ ከጎናችን ሆነው ማሸነፍ እንፈልጋለን ለማሸነፍም እንጠራለን ሲል በረከት ደስታ ተናግረዋል። ኢትዮጵያ በዚህ ምድብ አራተኛ ደረጃ ላይ በስድስት ነጥብ መቀመጥ ችላለች። ምድቡን በ13 ነጥብ የምትመራው ግብጽ ናት። የዩትዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ፣ ላይክና ሼር በማድረግ ለሌሎች እንዲዳረስም አድርጉ።